አሰላም አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልኝ። እኳን አደረሳችሁ ለአረፋ በዓል በሰላም በደስታ እኳን አደረሳችሁ ሙስሊም እህት ወንድሞች። አላህ ሱብሓነሁ ወተዓላ ዱዓችንን መቅቡል አላህ ያድርግልን፣ ሰላታችንን፣ ዱዓችንን አላህ ይቀበለን። ወንጀላችንን ሁሉ አላህ ይቅርልን። እንሻአላህ ዛሬ ው ዘጠነኛው ቀን ሁላችንም ጾመኛ ነን። አላህ ይቀበለን። ዘጠነኛውን ቀን ሙሉ ይጾማል። ያልቻለ ደግሞ ዛሬ እህት ወንድሞቼ ክፉ ነገር አይንካን። በሀገራችንን በዓልን የምናከብር የምናሳልፍ አላህ ያድርገን። ተመጥፎ ነገር ሁሉ አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን አገራችንን ይሁን ሰላም አላህ ያድርግልን። ያሰብነው ሁሉ አላህ ያሳካልን። እህቶቼ ማለት ነው፣ ወንድሞቼ አላህ ያሳካላችሁ። የምትመኙትን ሁሉ አላህ ይሙላላችሁ። በሀገራችን አላህ ስብሃነ ወተዓላ ከቤተሰቦቻችን ጋር የምናሳለፍ አላህ ያድርገን። ኢድ በቃ ሁሉንም ነገር በሀገራችን ላይ አላህ ያሳካልን። አላህ ሁሉን ነገር ያሳምርልን። አላህ ይሙላላችሁ። አላህ ያሳካላችሁ ለእኔም ለእናንተም አላህ ስብሓነሁ ወተዓላ ያሰብነውን ሁሉ ያሳካልን። የምንመኘውን ሁሉ ይሙላልን። ወንጀላችንን ትንሹንም ትልቁንም ወንጀላችንን አፉ ይበለን ይቀፍርልን እንሻ አላህ። ሁላችንም አላህ ካቲማችን ያሳምርልን። ሙስሊምነት ወንድሞቼ አላህ ይቀበላችሁ፣ አላህ ይጠብቃችሁ፣ አላህ ያሰባችሁትን ሁሉ ይምላላችሁ። እንዲሁም ክርስቲያን ወገኖቼ ያሰባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይጠብቃችሁ። አንድነትን፣ ሰላምን፣ ፍቅርን፣ መተሳሰብን ይስጠን። ዱዓችንን ሙስተጃብ አላህ ያድርግልን ያረብ እንደ በዒዱ ቀን ከቤተሰቦቻችን ጋር የሚውል ሰው መታደል እኮ ነው። በጉናዶ ዘመድ አዝማድ ጎረቤት ጋር መዋል ማሳለፍ ትልቅ ናዕማ ነው። ያ ከዋኒ ማለት ነው። ወላሂ ትልቁ ናዕማ ነው። አላህዬ ካይረ ስራት የሚሰሩት አላህ ያድርገን፣ ከመጥፎ ነገር ሁሉ ይጠብቀን። እርዝቃችንን ሰፊ ኢማናችንን ሙሉ አላህ ያድርግልን፣ ከመጥፎ ነገር ሁሉ ነጃ ይበለን። እህት ወንድሞቼ ሰላማችሁ ይብዛ። አንድነትን ሰላምን፣ ፍቅርን መተሳሰብን ይስጠን። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ሀገራችንን ሰላም ያድርግልን ያደርግለን። ዱአ አድርጉ። ከዘረኝነት ከመጥፎ አላህ ነጃ ይበለን። ሀገራችንን ይቷን ሰላሟን ያብዛልን። ሰላም አላህ ያደርግለን። ያሰብ መተሳክሮ ከሰው ቤት ኑሮ አላህ የ በቃ ጅብሎ በቤታችን ወላሂ የሰው ቤት የሰው ነው። የሰው ቤት የሰው ነው። ያው አንገታችንን እንደፍተን ብንሰራበትም የሰው ቤት የሰው ነው። ሲቀር ይቀራል ማንኛውም ነገር ስናደርገው እንደ ቤታችን ተደስተን እንደ እንደ ቤታችን ሆን አይደለም የሰውን ቤት ስንኖር ማለት ነው። የሰው ቤት የሰው ነው። አላህ ስብሃነ ወተዓላ አይሻችንን ያሳምርልን ከመጥፎ ነገር ሁሉ ይጠብቀን። ሰላም ለሀገራችን፣ አሁንም ሰላም ይሆን። ዋናው ሰላም ይሆን። ሀገራችንን ሰላም ያደርግልን። እውነት በዚች ምድር ላይ ሰላም ነው የሚያስፈልገው። ሰላም ለሁሉ ነገር፣ ሰላም ለሁሉ ነገር፣ ሰላም ለሁሉ ነገር። ሰላም ሰላም ነው የሚያስፈልገው። አመት ባል ቢመጣ ሰላም ለሁሉ ነገር ሰላም ነው። እውነት ለመናገር እህት ወንድሞቻችን በሰላም ሰግደው የሚመለሱት እኮ የሶላት ለዒድ ሰላም ሲሆን ነው። ሀገር ሰላም ይሆንልን። ቤተሰቦቻችን እኛ በስደት ስንኖር አንድ ነገር ሆኖ ብንባል ጨለማ ነው የሚወርሰን፣ እና አገራችንን ሰላም ያድርግልን። ሰላም ያደርግልን፣ ከመጥፎ ነገር ሁሉ ይጠብቀን። አላህዬ አላህ ይጠብቀን፣ ይጠብቃቸው ቤተሰቦቻችንን፣ መጥፎ ያሰማን። ኢዱን እንግዲህ አላህዬ ባለን ነገር ተደስተን ማሳለፍ ነው ያለብን። በዱዓ እንተሳሰብ። ዱዓ አድርጉልኝ፣ ዱዓ አድርግላችኋለሁኝ። ወገኖቼ ሙስሊም፣ ክርስቲያን ወገኖቼ አላህ ይጠብቃችሁ፣ ያሰባችሁትን ሁሉ ያሳካላችሁ፣ ከመጥፎ ነገር ሁሉ ይጠብቃችሁ። እህት ወንድሞቼ፣ ሰላማችሁ ይብዛ እና ላይክ፣ ሼር፣ ሰብስክራይብ አድርጉ። አላህ ያሳካላችሁ የሁሉንም ነገር፣ ከመጥፎ ነገር ሁሉ ይጠብቃችሁ ከኸይሩ ነገር ሁሉ ይወፍቃችሁ፣ ረጅም እርሜ ከጤና ጋር ያኖራችሁ። የሰው ቤት በቃ ብሎን በሀገራችን የምንኖር አላህ ያድርገን። በሀገራችን የምንኖር አላህ ያድርገን። በሀገራችን በሰፈራችን የምንኖር ያድርገን። ሀጃጅም የመጡት ወገኖቻችን ለሀጅ የመጡት ወገኖቻችን በሰላም በደስታ ለሀገራቸው ይመልሳቸው ምንም ነገር ሳይሆኑ

ማህመካነት ገሴራ ወላ አዱኒያ ተንሽ ናት። አላ ይሰክርለና ሀጅ ለማድረግ አላህ ይወፍቀን ሀጅ ለማድረግ አላህ ይሰክርለና ያረብ። እኛ ደግሞ ስብሓን ላ እዚ ቅርብንን ያለነው ሳዕዲ ሆነን ተሰንት ሀገር ነው መተው ገንዘብ አጠራእመ ሀጅ ለማድረግ የሚጥሩት ወገኖች ስንቶች ናቸው። ወላ ደግሞ እዝህም ሀገር ሁነን አላ እንዲ አላ በሚወደው አላህ ይወፍቀን አላህ ይወፍቀን ሀጅ ለማድረግ አላህ ይወፍቀን። አላህ የሰክርለና ያ ረብል አለሚን ሁላችሁንም አላህ ይጠብቃችሁ። ሰላም ለሀገራችን፣ ሰላም ለሕዝባችን። ላይክ ሸር፣ ሰብስክራይብ አድርጎ ሰዎች ጋር በየአመቱ ንር ነበር ሀጅ መዲና ነበር የምናሳልፈው ሁልጊዜ ልጆችን ስለነበሩ ዛሬ እንግዲህ ወደ ሌላ ሀገር ነው የሚሳፈሩት ያለት ሰዎች እን በፊት በዙል ሐጅ ጊዜ መዲና ነበር የምናሳልፈው። ወላሂ ሀጅ ዒድን ሶስት ቀን አምስት ቀን እዛ እዛው መዲና። ወላሂ ማሻላ ባረከላ ደስ ሲል እዛ ሆቴል ይከራያሉ። ሰላታችን እዛው እየሰገርን ደስ ይላል። ማሻላ ባረከላ። እና አላህ ይወፍቀን አላህ ይወፍቀን ሀጅ በመጣ ቁጥር ትዝ የሚለኝ አባቴ፣ አላህ ለጀነት ይበለው ጀነተል ፍርዶስ ይወፍቀው። በዙል ሐጅ ቀን ነው የሞተው እና ሁልጊዜ ግዜ ተጅ ሀጅ በመጣ ቁጥር አባቴ ትዝ ይለኛል። አባዬ አላህ ጀነት አልፍርዶስ ይወፍቅ ጀነት አልዓላ ይወፍቅ። እናቴንም አላህ ይረሐማት በጀነት አልፍርዶስ በጀነት አልዓላ ያኑራቸው። የሞቱት ወገኖቻችንን አላህ ይረሐማቸው፣ ይቀፍርላቸው፣ ይዘንላቸው። ሁላችንንም በያላችሁበት አላህ ይጠብቃችሁ። አገራችንን ሰላም ያድርግልን። ቤተሰቦች የሞቱት ወገኖቻችን አላህ ይርሐማቸው፣ የቀሰሩላሽ ያሉትን ደግሞ ሰላምና አፊያ ይስጠን። ላይክ ሼር፣ ሰብስክራይብ አድርጉ። ቤተሰቦች በተረፈ አላህ ይጠብቀን፣ ይጠብቃችሁ። ወሰላሙ አሌይኩም ወራሕመቱላሂ ወበረካቱ። ላይክ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ይህ ዶ አድርጌላችኋለሁ፣ ለእኔም ዶ አድርጉልኝ። ዒድ ሙባረክ፣ እንኳን ለአረፋ በዓል